የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ዋና ኃላፊ ማርክ ሩተ በጃፓን ጉብኝታቸው የቻይና ጦር እየተንገዳገደ ነው ማለታቸውን ቤጂንግን አስቆጥቷል። በቻይና ላይ የዋመውን ተገቢ እንዳልሆነ የተናገሩት ሩተ አሁን ላይ ቻይናውያን ጦራቸውን ለመገንባትና በመከላከያ ኢንዱስትሪ ላይ መዋለ ነዋይ ለማፍሰስ እንደተሳናቸው ቢናገሩም የቻይና ወታደራዊ ባለሥልጣናት ግን የሩተን ሀሳብ ውድቅ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባል አገራት ለተቃውም የሚያደርጉትን በጀት እንዲያሳድጉ ጫና እየፈጠሩ መሆናቸው ተሰምቷል። ትራምፕ የኤዥያ ፓስፊክ ሀገሮች የወታደራዊ አቅማቸውን በማሳደግ ቻይናን መጋፈጥና ሰሜን ኮሪያን መከላከል ይኖርባቸዋል ብለዋል። አሜሪካ ኔቶ በቀጠናው እንዲሳተፍ ትፈልጋለች። ይህንን ሲያደርጉ ቻይናና ሌሎችን በቀጠናው ጠብጫሪ አካላትን እንደሚከላከሉ ዋሽንግተን ታምናለች። የሰሜን አትላንቲክ የጦር ጥምረት ኔቶ አንቀጽ አምስት እንደሚለው አንዱ አባል ሀገር ሲነካ ሁሉም ተባብሮ እንዲከላከል ይደነግጋል። ኔቶ ከጃፓን፣ ደቡብ ኮሪያ፣ አውስትራሊያና ኒውዚላንድ ጋር ያለውን ግንኙነት እያጠናከረ የመጣ ሲሆን ከአገሪቱ መሪዎች ጋር መገናኘቱም ተሰምተዋል። ኔቶ ሀገራቱ ወታደራዊ አቅማቸውን አስተባብረው በጋራ እንዲቆሙ እያግባባ ነውም ተብሏል። ዋሽንግተንና ቤጂንግ በንግድ ጉዳይ ላይ ውጥረት ውስጥ መግባታቸው የሚታወቅ ሲሆን በተለይ ከሰሞኑ ዶናልድ ትራምፕ የ50 በመቶ ታሪፍ ለመጣል ማቀዳቸው ሁለቱን አገራት ይበልጥ እንዲካረሩ አድርገዋል። ቻይና በፕሬዚዳንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ መሆኗን እየገለጸች ነው። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረት ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካ የእርሻ ምርቶች ላይ ካ 10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ ምላሽ ሰጥታለች። የቻይና ኤምባሲ በኤክስ ገጹ ላይ እንዳሰፈረው አሜሪካ የምትፈልገው ጦርነት ከሆነ እስከ መጨረሻው ለመዋጋት ዝግጁ ነን ሲል የውጭ ጉዳይ ሚኒስቴር የሰጠውን መግለጫ አጠናክሮታል። ይህ የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያው ጠንካራ አቋም ነውም ተብሏል። ይህን ውጥረት ተከትሎ ይመስላል የቻይናው ጠቅላይ ሚኒስቴር ሊኪያንግ የዚህ ዓመት የመከላከያ በጀት ወደ 7 ነጥብ 2 በመቶ ማሳደግ ተገቢ መሆኑን የተናገሩት ይህም ቻይና ከአሜሪካ በኩል ለሚመጣ ከባድ ጥቃት እየተዘጋጀች መሆኗን የሚያሳይ ነው ተብሏል። አሜሪካ በበኩሏ የቻይና ጦርነት ዝግጅት እዚህ ግባ የሚባል አይደለም ስትል ታጣጥለዋለች። ቻይና በጠላትነት ከምታያቸው ሀገራት ብቻ ሳይሆን ግዙፍ የጦር ባለቤቶችን ጭምር የሚዋጋ አቅም እየገነባች መሆኗን በየጊዜው እያሳየች ትገኛለች። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይንም ኔቶ የቻይና ጦር መስፋፋት የሚያስፈራ አይደለም ሲል በመግለጫው ማመላከቱ ህብረቱ ከቤጂንግ ጋር ሆድና ጀርባ መሆኑን አመላካች ነው የሚሉ የፖለቲካ ተንታኞች በርከት ብለዋል። የአሜሪካና የቻይና ውዝግብ ከቅርብ ጊዜ ጊዜ ወዲህ እየበረታ የመጣ ሲሆን ቻይናም በጦር የሚደርስባትን ጫና እንደምትቋቋም ለአሜሪካ ምልክቶችን እያሳየች ትገኛለች። አሜሪካ በበኩሏ ቻይና በጦር የምታሳየውን አቅም የተደራጀ አይደለም በማለት የቤጂንግን ወታደራዊ ኃይል በደካማነት መፈረጁ አነጋጋሪ ጉዳይ ሆኗል።